ቆሻሻ ከአውሮፕላኑ ሲለቀቅ ወደ ግዙፍ ሰማያዊ የበረዶ ግግር እንደሚቀየር እና ይህ በረዶ እንደማይቀልጥ በመሬት ላይ ያሉ ቤቶችንም ይሰብራል የሚል ተረት አለ። ይህን ተረት ለመፈተሽ የአውሮፕላን ቆሻሻ ማጠራቀሚያ ተመሳሳይ ቅጂ ገንብተው ለንፋስ ዋሻ ምርመራ ወደ ናሳ መጡት። ይህ መዋቅር አንድ አውሮፕላን በከፍተኛ ከፍታ ላይ በሚበርበት ጊዜ የሚያጋጠመውን ሁኔታ ያሟላል። በሰዓት በ290 ማይል ፍጥነት ውስጥ የንፋስ ዋሻው የሙቀት መጠን ወደ 20 ዲግሪ ፋናናይት ወርዷል። የቆሻሻ ማጠራቀሚያው ሲከፈት ፈሳሹ ቆሻሻ ይወጣል። ነገር ግን የመቀዝቀዝ እድል ከማግኘቱ በፊት ከፍተኛ ፍጥነት ያለው ንፋስ በትኖታል። ስለዚህ በዚህ ሁኔታ ቆሻሻው ወደ ጠንካራ ሰማያዊ በረዶ ሊፈጠር አልቻለም። በመቀጠል ቆሻሻው ቀስ በቀስ እንዲወጣ በማድረግ የተለየ ሁኔታ ሞከሩ። በዚህ ጊዜ ፈሳሹ በዓይናቸው ፊት ወደ ሰማያዊ በረዶ መቀዝቀዝ ጀመረ። እየሰፋ በሄደ ቁጥር የበረዶ አፈጣጠር እየጨመረ መጥቷል። ነገር ግን ከታንኩ ጋር ተያይዞ አልወደቀም። ሙከራውን ለመቀጠል የንፋስ ዋሻ አውሮፕላኑን ከፍ እያለ እንደመጣ አስመስሎታል። ከፍታው እየቀነሰ ሲሄድ በንፋስ ዋሻ ውስጥ ያለው የሙቀት መጠን ቀስ በቀስ እየጨመረ ይሄዳል። የታሰበው ከፍታ 12000 ጫማ ሲደርስ ግዙፉ ሰማያዊ በረዶ በመጨረሻ ከአውሮፕላኑ ተለየ ግን እንደወደቀ ይቀልጣል ይህን ለማወቅ የበረዶ ግግር ፈጥረው ከ12000 ጫማ ላይ ጣሉት መሬቱን ሲመታ አሁንም ሙሉ በሙሉ በረዶ ነበር ነገር ግን ተጨማሪ ምርመራ ካደረጉ በኋላ የንግድ አውሮፕላኖች በበረራ መካከል ያለውን ቆሻሻ ለመልቀቅ የተሰሩ እንዳልሆኑ ደርሰውበታል እጅግ በጣም አልፎ አልፎ የቆሻሻ ማጠራቀሚያ ቫልቭ ካልተበላሸ በስተቀር ስለዚህ በመጨረሻ ተረቱ ትክክል እንዳልሆነ ደምድመዋል ይህን ቪዲዮ ያዘጋጅላችሁ ዋልታ ቴክኖሎጂ ሲሆን የመኪናችሁ ሞተር ሲነሳ በስልካችሁ የሚያሳውቃችሁና የመኪናችሁ ሞተር በስልካችሁ መቆለፍ የሚያስችላችሁ የጂፒኤስ ቴክኖሎጂ ድርጅታችን ዋልታ ቴክኖሎጂ አስመጥቶ እየገጠመ ይገኛል። ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። እንደዚህ አይነት መረጃዎች እንዲደርሳችሁ የፕላስ ምልክቱን በመጫን ቤተሰብ ይሁኑ።